ሰላም ሰላም፣ ዛሬ ደግሞ አረቦች በፍቅር የሚወዱትን የሚጣፍጥ ቆንጆ ሰላድ አሰራር ነው ማሳያቸው። ዛሬ ማሳያቸው ሰላድ ፈታ ይባላል። ፈታ የሚባል በጣም ተወዳጅ የሆነ እና ፈጣን ቆንጆ ቴስት ያለው ሰላድ ነው። እስከ መጨረሻ ተከታተሉኝ። ወደ አዘገጃጀት ስኒድ። በመጀመሪያ የሚያስፈልገን ቤድጃንና ድንች ነው። እዚህ ጋ እንደምታዩት አጥቤ አዝድቼ በዚህ መልኩ ከትፊ አዘጋጅቻለሁ። ከዛ ነው የሚያስፈልገን ይሄኛው ነጭ ኮብዝ ነው፣ ወይም ቂጣው ማለት ነው የሚሸጠው። እሱን ሁለቱን ከትፈዋለሁ በትናንሹ። በመጀመሪያ ዘይቴን አሞቃለሁ ማለት ነው። እዚህ ጋ ቂጣውን በዚህ መልኩ ቆራርጨዋለሁ፣ እሱንም እጠብሰዋለሁ። ከዛን ዘይቱ ልክ እንደሞቀልኝ እርግጠኛ ስሆን ድንቹን አስቀድሜ እጠብሰዋለሁ። እናንተ እንደፈለጋችሁ ከዛን ልክ እንደዚህ ቆንጆ ነው ሲበስልልን በጣምም ከልከለሩ መቅላት የለበትም መጥቆርም የለበትም። ዘይቱን በደንብ አጥለን እናወጣዋለን። ከዛም ከስር ሶፍት አድርገን የቀረው ዘይት ካለ ደግሞ ሶፍቱ ይመጣዋል ማለት ነው። ከዛም ቤድጃኑን እንጠብሰዋለን። ሁሉንም ከጠበስም በኋላ መጀመሪያ ቫይሪክስ እናዘጋጅና ከስር ድንች እናደርጋለን። ከዛም ቤድጃኑ ከዛም በመቀጠል እዚህ ጋር ሮብ ወይ ደግሞ ዮጋርት ወይም እርጎ ሁለት እሽግ ተጠቅም ያለው። ከዛን እዚህ ጋር ማዩኔዝ ነው የተጠቀምኩት። ማዩኔዝ አንድ አራት ማንኪያ የሚሆን ጨመርኩኝ። ከዛን ታሂን ያስፈልገናል። ታሂን ደግሞ እሱም እንደዛ ሶስት የሾርባ ማንኪያ የሚሆን ጨመርኩኝ። ኛና በደንብ አድርጌ የቀላቀልኩት ማለት ነው በእንቁላል መምቻ። ከዛን ከላይ ሶሱ እንደዚህ አድርጌ ሁሉም ቦታ አዳርሽ የቀባውት። በመቀጠል የሚያስፈልገን ፐርስሊ ወይም በግዶንስ ነው። እሱም እንደዛው በዛ አድርገን በትናንሿ እንከትፈዋለን። በጀመሪያ ጥበን አጽድተን ከላይ እንደዚህ ሁሉም ቦታ ዳርስ እናደርጋለን። ቅድም በዘይት የጠበስኩትን ኮብዝ ወይም ቂጣውን ከላይ እንደዚህ እናደርጋለን። ስጠብሰው አላሳያችሁም፣ በጣም ይቅርታ። ቪዲዮ ላይ ጠብሸዋለሁ። ቂጣውን ከቆራረጥኩኝ በኋላ ከዛም በላስቲክ እንደዚህ ሸፍናውና ና ፍሪጅ ውስጥ እናደርገዋለን። ፍሪጅ ውስጥ ለሁለት ሰዓት ወይም ለአንድ ሰዓትም ሊሆን ይችላል በደንብ እስኪቀዘቅዘለን ድረስ ቆንጆ ሆኖ በደንብ ቅዝቅዝ እስኪል ድረስ ፍሪጅ ውስጥ ለሁለት ሰዓት ወይም እንተፈለጋችሁ ከዛም በላይ ማቆየት ትችላላችሁ። ከዛን እንግዲህ ከሁለት ሰዓት በኋላ ከፍሪጅ ውስጥ አወጣው መጨረሻው እንግዲህ አብረን እናየዋለን። እንደምታዩት ይህን የመሰለ ቆንጆ የሆነ ሰላድ አዘጋጀው ማለት ነው። ልነግራችሁ አልችልም። በጣም ቆንጆ ቴስት ነው ያለው እና ደግሞ ሶሱ የተጠቀምኩት እንዳያችሁት ሁለት እሽግ እርጎ ወይም ዮቀርት ነው። ከዛም ማዩኒስ ደግሞ አራት የሾርባ ማንኪያ የሚሆን ጨምር ያለው ታሂን ደግሞ ሶስት የሾርባ ማንኪያ የሚሆን የጨመርኩት። ከወደዳችሁ ቴስቱ የምትወዱት ከሆነ ከዛም በላይ መጨመር ትችላላችሁ። ከዛም በእንቁላል መምቻ የሚሆን በማንኪያ በደንብ አድርጋችሁ ቀላቅሎት ሶስት ሆነም ከዛ በኋላ እንግዲህ ከላይ እንዳደረግኩት ታደርጋላችሁ። ከሰራሩ በጣም ቀላልና ፈጣን ነው። ቴስቱን ደግሞ ሰርታችሁ ቀምሳችሁ